እንደምን ሰነበታችሁ! ውድ የዚህ ቻናል ተከታታዮች፣ ለቻናላችን አዲስ ሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። ዕለታዊ መረጃዎችን ወላንተይ ማርሳችሁናል። አብራችሁን ቆዩ። ማንቸስተር ዩናይትድ የስፖርቲንግ ብራጋውን የፊት መስመር ተጫዋች ሮጀር ፌዴሬዝን ለረጅም ጊዜያ ሲከታተለው ቆይቷል። ሆኖም የኩዌንዳ ዝውውር ካልተሳካ እንደ ተጸባበቂ ተይዞ የነበረው ይህ አስራ ዘጠኝ አመት ታዳጊ በመለማዎች ዘንድ በከፍተኛ ደረጃ የሚታይ ተጫዋች ሲሆን ማንቸስተር የተታሪያ ልክ እንደ ዶወርጉ ሁሉ አቋሙን መሰረት እያደረገ ክፍያን በማካተት የዚህን ተጫዋች ዝውውር ማጠናቀቅ እንደሚችሉ ና መጠነኛ የሆነ ሳምንታዊ ደሞዝን በመወሰን ስምምነቱን መጨረስ እንደሚችሉ ያምናሉ። ማንቸስተር ዩናይትዶች እንግዲህ በክረምቱ የዝውውር መስኮት አንድ የመሀል ተከላካይ ለማስፈረም ፍላጎት እንዳላቸው ታውቋል እና አንድ የመሀል ተከላካይ በክረምቱ የዝውውር መስኮት እንደሚያስፈርሙ እንግዲህ ፋብሪዚዮ ሮማኖ አረጋግጦታል። እንግዲህ ከመሀል ተከላካይ በተጨማሪ እንግዲህ ጀርሚ ፍሪምፖንግን ከ ሊቨርኩሰን ለማስፈረም ፍላጎት እንዳላቸው ማንቸስተር ዩናይትድ ታውቋል። ይሄ ተጫዋች እንግዲህ በሊቨርኩሰን ጥሩ የሚባል እንቅስቃሴ እያሳየ ነው። እሱ ብቻ አይደለም። ይሄ ተጫዋች እንግዲህ የማንቸስተር ዩናይትድ የረጅም ጊዜ ፍላጎት ነበረ። በማንቸስተር ዩናይትድ የዝውውር ራዳር ውስጥ ከገባ በጣም ቆይቶ ነበርና ማንቸስተር ዩናይትዶች ተጫዋቹ ለማስፈረም እንደሚሰሩ አሁን የሚወጡ መረጃዎች ያመላክታሉ። በትናንትናው ዕለት እንግዲህ በካልሾ መርካቶ እንግዲህ ይዞት የወጣውን መረጃ ነው እንግዲህ በማቀርብላችሁ እንግዲህ ኤደርሰን የሚባለውን የአትላንታ ሚድፊልደር ማንቸስተር ዩናይትዶች ለማስፈረም እንደሚሰሩ ተነግሯል። ተጫዋቹ እንግዲህ 60 ሚሊዮን ዩሮ በ60 ሚሊዮን ዩሮ ነው የተለጠፈበት ተጫዋቹን እንግዲህ ማንቸስተር ዩናይትዶች ለማስፈረም ፍላጎት እንዳላቸው ነው እንግዲህ እየተነገረ የሚገኘው ከማንቸስተር ዩናይትድ በተጨማሪ እንግዲህ ማንቸስተር ሲቲ የተጫዋቹ ፈላጊ ሆነው ብቅ ብሏል። ይህን ተጫዋች ለማስፈረም ግን ማንቸስተር ዩናይትዶች ከፍተኛ እድል እንዳላቸው አሁን የሚወጡ መረጃዎች ያመላክታሉ። ጆሹዋ ዘርክስ እንግዲህ በጣም መሻሻልን እያሳየ ይገኛል። በተለይም ደግሞ ማንቸስተር ዩናይትድ ሪያል ሶሲዳድን በገጠመበት ጨዋታ ላይ ድንቅ እንቅስቃሴ እያሳየ ይገኛል። ታዲያ የማንቸስተር ዩናይትዱ አሰልጣኙ ሩበን አሙሪም በተጫዋቹ ላይ እንግዲህ በተጫዋቹ መሻሻል በጣም ደስታ እንደተሰማቸው ነው እየተነገረ የሚገኘው ብዙ የደቂቃ እየሰጡት የመጫወቻ ጊዜ እየሰጡት ይገኛል። በማንቸስተር ዩናይትድ ቤት እንግዲህ ጥሩ ጊዜን እያሳለፈ ይገኛል። የተጫዋች እንግዲህ የዩሮፓ ሊግ የጥሎ ማለፍ መርሃ ግብሮችን አስመልክቶ ሁስኮርድ የሳምንቱ 11 ተጫዋቾችን በቦታቸው ይፋ አድርጓል። በዚህም መሰረት እንግዲህ ማንቸስተር ዩናይትድ የማንቸስተር ዩናይትድ ተጫዋች ሆኖ ፖርቹጋላዊ ብሩኖ ፈርናንዴዝ እና ዲያጎዳሎ በምርጥ 11 ውስጥ መካተት ችሏል። ብሩኖ እንግዲህ በጨዋታው ላይም አሪፍ የሆነ ሬቲንግ ተሰጥቶታል። ባሳየውን ብቃት 9.68 ሬቲንግ ሲያገኝ ዳሎት በበኩሉ 8.02 ቲም ኦፍ ደ ዊክ ውስጥ መካተት የቻሉት ብሩኖ ፈርናንዴዝ እና ዲያጎ ዳሎ ሲሆኑ 9.68 ለብሩኖ ፈርናንዴዝ 8.02 ለዲያጎ ዳሎ ተሰጥቶታል። ከኔ ዘራን የቡድን ስብስብ ውጭ ተደርጎ የነበረው ማቲያስ ዴሊክት፣ ናታናኬ ና ስቴፈን ዴቫርች ጉዳት በማስተናገዳቸው ምክንያት ዳግም ወደ ስብስብ ጥሪ ተደርጎለታል። የተጫዋች በማንቸስተር ሁኔታ እንግዲህ ጥሩ ጊዜን እያሳለፈ ይገኛል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የአትሌቲኮ ቢልባኦ የግራ መስመር አጥቂ ኒኮ ዊሊያምስን ለማስፈረም ከየትኛውም ክለብ ቀድሞ ሙከራ ለማድረግ ተዘጋጅቷል። በዚህም ማንቸስተር ዩናይትድ በውሰት ለሌላ ክለብ ተሰጥቶ እየተጫወቱ የሚገኙትን ሁለቱን የመስመር አጥቂዎች ማለትም ራሽፎርድ ና አንቶኒን እንደሚሸጥ ይጠበቃል። በተጨማሪም የአመቱን የፊት መስመር ተጫዋች የጋርናቾም ነገር አጠራጣሪ እንደሆነ ነው እንግዲህ ኮት ኦፍሳይድ የዘገበው። ቸልሲዎች የመግዛት ግዴታቸውን ከማክበር ይልቅ ቅጣቱን ለመክፈል ከመረጡ ጄደን ሳንቾ ወደ ማንቸስተር ዩናይትድ የመመለስ እድል እንዳለው ነው እንግዲህ ዴቪድስ ኦሩስተን የዘገበው። ተጫዋቹ እንግዲህ በቸልሲ ቤትም እንግዲህ ጥሩ ጊዜን እያሳለፈ አይደለምና ወደ ማንቸስተር ዩናይትድ መምጣቱ የማይቀር ነገር ነው። ማንቸስተር ዩናይትድን ተጫዋቹን የመሸጥ ፍላጎት እንዳለው ነው አሁን እየወጡ ያሉ መረጃዎች የሚጠቁሙት። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ሰመኛ